ከኔ ክብሬ አይቀንስም። ምን ላምጣልህ? ሱቅ ማትከ ዘሌ ወጣበት ጠራህን አንተና ሰው ጉዳይህን ጨርሰህ እንሄድበት። ግን ከእናንተ ጋር የምንጋትትበት ታይም የለን። ወይኔ በላቸው፣ ወይኔ በላቸው አለ እኔ እኮ ቤተሰብዬ ማለት ነው እንደ አንዳንዴ ነገሮች ሁላ ክርም የሚያሰኙኝ አሉ። በተለይ አሁን ዛሬ ልክ እንደ ይሳቅ ልናብርሽ ቪዲዮ ቃላት አጥሮኝ አጥሮኝ አጥሮኝ በስተመጨረሻ ነው አሁን ይኸው እየተነፈስኩ ያለሁት ማለት ነው። እንዴት ናችሁልኝ፣ ቤተሰብ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ፍቅርተና አብርሽ ሩታና ይሳቅን እናስቀናለን ብለው በቃ ከመጀመሪያ አካባቢ ማኒኩ ብጠቅሰው ራሱ ብዙ የሚያስቁ ነገሮች ተፈጥሮ ነበር። የፍቅርተ መተባተብ ማለት የሌለባትን ያለችው ብዙ ነገሮች ነበሩ። ብቻ ሃይላይት እየዘለልን ነው እንሂድ እና ሌላው ደግሞ እሷ እንደው በቃ ፍቅርተ በተለይ ማለት ነው ሩታን ለማስቀናት የሚሞከረችበት መንገድ መጀመሪያ እኮ አፋ ሁሉ ተሳስሮ ነበር። በኋላ ላይ አብርሽ መናገር ሲጀምር ጋልጋል ሞቅ ሞቅ እያደረገች ሚሄድ ጀመረች። መጨረሻ ላይ ማለት ሩታ እስከዛሬ ቪዲዮ በዚህ ልክ ፈጥና አቋርጣ የሄደችበት ቀን የለም። ይሳቅ ትንሽ ቪዲዮችሁ ይርዘምላችሁ ብሎ ነው የቆመው። በነገራችን ላይ እዛ አካባቢ እናንተ ጋር የቆምላችሁ ያን ያህል ደቂቃ ለምንድን የቆመው ግን ስትሉ ነበር። ከሄደ በኋላ አይደለም ሩታ ቋርጣን ሄደችው ቶሎ። ምክንያቱም ነገረ ስራችሁ ላይ የልጅ ልጅ የምር እኔ የምር የተሰማኝ ነው። ቤተሰብ የምናገረውና አብርሽዬ፣ ግን ማለት ነው አሁን ያደረጋችሁት ነገር እውነት የሚያስቅ ነው። ያሳቀው ሰው አለ ቤተሰብዬ? ማለት አስገርሙኛል እንጂ አላሳቀኝም። እንዴት አስገረመሽ ብትሉኝ፣ አብርሽ ማለት ነው አባወራ ሊሆን ሚስት አግብቷል። ያው አሁን ላይ ባይስማሙም ቀጣይ ደግሞ ፈጣሪ ከፈቀደ ደግሞ የልጅ አባት ይሆናል። ምናምን አስባችሁታል። ታዲያ በዚህ ልክ በእንደዚህ አይነት ቪዲዮ መገኘት ነበረበት? ይሆናል አረለ የሆኑ ህጻናቶች ሆን አይዲያ አምጥተው የሚሰሩት ነገር ሆነብኝ፣ እንደዛ ሆነብኝ። ቤተሰብዬ እናንተ የተሰማችሁን በኮሜንት መስጠት ትችላላችሁ። ግን ዋናው ወደ ገደለው ወደ ቁም ነገሩ ስገባ ፍቅርተ የምሬ ነው ተባባሪ መሆን አልነበረብሽም በድጋሚ ለምን ብቲ ተጎጆ አንቺ ነሽ፣ መጨረሻም ተወቃሽ አንቺ ነሽ። ምን በወጣሽ ነው? ያንቺ የማይሆን ሰው ታውቂያለሽ። መቼስ አብርሃም እና ሩታ እንደማይለያዩ ግን በፊትም ሚዲያ ላይ የአንቺ ስም ብዙ ነገር ተብሏል። ታውቂያለሽ፣ እኔ ራሴ በጣም ነበር ከዚህ ፊት የምናደድብሽ እና አሁን አሁን ሳይሻው አሳዘንሽ። ለምን አብረሽ በፈለገው መንገድ ኖ በፈለገው መንገድ ሄዱ በፈለገው መንገድ አክትረስ ቢፈልግ ደግሞ ተዋናይ እያደረጋችሁ እንደሆነ ይገባኛል እና በዚህ ሁሉ የእሱ አይዲያዎች እሺ ብሎ የዛ ነገር ተባባሪ መሆን በራሱ እኮ አግባብ አይደለም። እንዲ አንዳንድ ጊዜ እኮ መብት የሚባል ነገር አለ። የራሳቸውን መብት እንዴት ማስከበር እንዳለባችሁ እናንተ ናችሁ የምታውቁት፣ እኛ አንነግራችሁም እና ምን ለማለት ፈልጌ ነው ፍቅርተ፣ አንቺ ለአንቺ ይጎዳሻል። ያው ሚዲያ ላይ የሚቀመጥ ነገር ሁሉ ያው ታሪክ ነው የሚሆነው። እንዲ ሽሽማ ተብሎ ስም እስከሚወጣልሽ ደርሰሽ ፍቅርተ ይተ እንጂ ሳይታይ ባልና ሚስቶቹን ለማስማማት እንኳን በአብረሽ አይዲያ በተተባበረ ኢትስ ኦኬ። ግን ለጸባቸው እኮን የተባበርሹ በድጋሚ ሌላ ስህተት። መቼ ነው ግን ስህተታችሁ የምታረሙት? የምሬን ነው እንዴ? አብረሽ ባጠፋው ጥፋት ጥፋቱን ላለማመን ሲል ያው በጥፋት ላይ ጥፋት ሩታ ይሄን አድርገ ካል እያለችው ራሷ መልሳ እየሰራች ታሳይዋለች። እሱ ደግሞ መልሶ ሌላ እንደገና ስህተት እየሰራ ይመጣላታል። እና ማን ነው እሺ የሚያርማችሁ? አባወራው ማረም አልቻለም ትዳሩን እንዴት እንዴት ነው የምናደርጋችሁ ታዲያ እሺ? አባባዬም በሩቅ ሆነው ብዙ ነገሮች ሞከሩ እናንተን ለማስታረቅ። ማዘርዬ ያልቀሩ ማዘርማ አሟቸዋል እያለ ነበረ። ዛሬ ወንድማችን ይፋ ማለት ነው የአብርሽ ወንድም ማዘርን አሟታል ሲል ነበር በእነ ሩታ በእነ አብርሽ ጉዳይ። ስለዚህ አብርሽ ግን እንደምትጠብቀው ቤተሰብክ እንደዚህ እያዘነብክ እንድየተከፋብክ ረተው ተው አብርሽ ተው የምር ማለት እኛ አንዳንዴ ቀልድ እየመሰሉ ግን በቁም ነገር በጣም ማለፍ የማይገባን እና መስመር እየጣሱ ያሉ ነገሮች ያሉ ይመስለኛል። አንተ ትዳርህን አትታደግም እንዴ አብርሽ? እንዴት ነው ነገሩ? ሰውነትን በስፖርት ማፈርጠን ብቻ እኮ አይደለም ትዳርንን ፈርጠን ማድርገህ ከያዘው እንጂ ሊያመልጥህ እኮ ነው። ከእጅ ክየ እንደ ሳሙና እየተሙለጨለጨ ነው። እኔ እንደዛ ነው የሚታየኝ። ምን ነካክተው እንጂ በማይቀልድ አትቀልድ። ይሄ ፈን አይደለም አሁን እኮ የስተት መንገዱ አንተ ሆነክ ሳለ ሚስትህም አንተ ባሳያት መንገድ ነው የተሳሳተችው። ማን ነው ታዲያ ለዚህ ሁሉ ነገር ተጠያቂ? እንዲያውም ከአንተ እሷ በጣም በብዙ ነገር በብዙ ነገር ቦንሳ ካለች። አብርሽ ሆነን ለመነጋገር ማለት ነገሮችን እንዴት ማድረግ እንዳለባት ታቃልሽ። በጣም ጥንቁቆ ነው። አንተ ግን እስቲል እውነት የመሰለ ነገር ሁላ ነው ወደኛ ያመጣልን ከዚህ በፊት ሰው ሁላ ፍቅር እና አብርሽ ፍቅር እና አብርሽ ፍቅር አላቸው እስከሚባል ደረጃ ደርሳችሁ ማለት ነው። ምክንያቱም ኤክስ ስለሆነች አንተ ሩታ ቢያንስ ከማታውቀው ኖርማሊ ማለት ነው ምን ማድረግ እንዳለባት እያሳየችን ነበር ስታደረግ የነበረው አንተ ግን እስቲል ሩታን ለማናደድ እንኳን ያረከው እንደሆነ የነገርከን ዛሬ ገና ነው። ዛሬ በመጨረሻው ሰዓት ከፍቅርታይ ጋር ስለዚህ ፍቅርተም ህይወት እዚህ ጋር አራምባና ቆቦ ልጅቷም በሚዲያው ላይ ያልሆነ ስም ተሰጥቷት። ለምን እንዴ ለምን? ሲቀጥል ደግሞ ፍቅርተም ተባባሪ መሆን የለብሽም። ለእርቃቸው ተስማሚ ሆነሽ ብትመጪ መስዋዕትነት ብትከፍይ እንቀበል ነበር። ግን አሁንም ለጸባቸው ነው እየተባበርሽ ያለሽ። ቀልድም ይሁን ለማናደም ይሁን ይሄ አይደለም። ወሳኙ ነገር ምንድን ነው? አንቺ ድሮ በአብርሽ ልብ ውስጥ ቦታ የነበረሽ ሴት ነሽ። ስለዚህ ለሩታ ምቾት አይሰጣትም። ይሄን ታውቂያለሽ። አሁን እንዲያውም በጣም የሚጋጋል ነው የሚመስለኝ፣ ከበፊቱ በበለጠ ለምን የሩታ ቪዲዮን ቶሎ አቋርጣ ነው የወጣችሁ። አልተመቻትም የሚያደርጉት ነገር። እንደገና ደግሞ ይስሐቅ ቪዲዮን ያስጨረሳችሁ፣ ያ ያዳመጣችሁ ሁኔታችሁን እያየ የነበረው ገርሞት ነው በቃ። እናም ደግሞ እስቲ ቆይ ሩታ አቋርጣ ሄዳለች፣ ትንሽም ቢሆን ልቆይ ብሎ ነው ነገር ስራችሁ፣ ግርም ብሎት ይስሐቅ ራሱ ዛሬ ለመጀመሪያ ጊዜ ቃላት አጠረው። ልጁን እንደምታውቁት ማለት ነው፣ እያንዳንዱ ንግግሮቹ በጥበብ የተሞሉ ናቸው። ይስሐቅ ምስኪን እና ዛሬ ጥበቡን ላን ያሳጣችሁት ማለት ነው ሁኔታችሁ። እንዴ አንተ በምታሳየው ድርጊት ሩታ ምናልባት ያው ሚስት አረለች የምትወድ ፍቅረኛ ሚስትህ ነች፣ ስለዚህ ሊያበሳጫት ይችላል። እውነት ነው፣ ግን አንተ እንዲ አብርሽ ይበቃል እኮ። አንተ ከዚህ ፊት እኮ ያደረግካቸው ነገሮች ከበቂ በላይ ነው። እውነት ምንም ማጸፋ መመለስ አይጠበቅብህ። እኔ አንተም ብሆን ሩታው እስከዛሬ ድረስ ያደረግኩትን ነገር ደግመሽ አሳይተሽኝ አዝኜበታለሁ፣ ተከፍቻለሁ፣ ስራዬ ትክክል አይደለም፣ ከልቢ ይቅርበ የኝወዷ ሚስቴ የወደፊት የልጆቼ እናት ብለህ ምን አለ ብትመጣ፣ ምን አለ ርስርስ ብትል። ረተዋ አብርሽ፣ ተው፣ ተውተውተው አንተ ልጅተው ተው። ግን እኛም እኮ ቆሽታችን ደበነ ማለት ነው። እናንተ እንዳትለያዩ እንፈልጋለን፣ ግን ደግሞ እናንተ የምታደርጉት ነገር ደግሞ ምቾት እየሰጠን አይደለም። ምንደሚሻለው እስቲ፣ ማን ያስታርቃችሁ? ቤተሰብንም ቢያላችሁ ጓደኛም ቢያላችሁ አሁን እኮ ጽጌ ደህና ደህና እንትን ስኮል ውስጥ አስገብታችሁ ነበረ። ኢሊጎሪዮን አበላሻው አብርሃም ነክ በቃ ሩታ እንደዛ መጨረሻ ሰዓት ድረስ የሄደችበት ምክንያት በቃ አንተ በዚህ ልክ ደረጃ ድረስ ጎር ተከኛል ነው ምንም ሌላ ነገር የለውም። በርግጥ ልክ አይደለም። ትዳር ውስጥ እንደዚህ አይነት መበሻሸቆች በጣም ከባድ የሆነ ተጽዕኖን ያመጣሉ። ወደፊት እኮ ሰላም አውርዶ አንድ ቤት ውስጥ ቢኖሩ አስባችሁታል? ብዙም የሚነካኳቸው ነገሮች አሉ። ከዚህ ፊት እኮ እንዲያርገከኝ እንዲያርገሽኝ መባባላቸው አይቀርም እና ትዳራችሁን ቶሎ ታደጉት። የምር እኔ በፊት የከፈላችሁትን መስዋዕትነት እንኳን እያሰባችሁ ትዳራችሁን ታደጉት ነው የምለው። አሁዲሽ ከዚህ በላይ ማብሸቅ የለብንም። ሩታን የምር ከዚህ በላይ ኖ፣ በቃ እንዲያውም አሁን አንተ ከልክ አልፈን ሄድከው። አንተ ያጠፋው ጥፋት በራሱ እኮ አንተ መቼ ለዛ እንኳን ሬዲ ሆነ? እንደው ይዝ የረባ ይቅርታ ሩታን ስጠይቅ እኮ አላየንም እኛ። ስለዚህ በጥፋት ላይ ጥፋት እየደገምክ ነው፣ እኛ እንዳየ ነው እንደተሰማን፣ እኔ በራሴ በኩል እንደዛ ነው እያየሁት ያለሁት እና ለማንኛውም ግን ፍቅር ቶሎ ሁሉን ነገር ልጅነት የሚሆን ጅልነት አላውቅም፣ ሁሉ ነገር ውስጥ ቶሎ ቶሎ ነገሮች ውስጥ አትግቢ፣ የምር በጣም ትጎጃለሽ። ዛሬ አብርሃም ለራሱ አይዲያ ነው የጠራሽ፣ ይህን ታውቂያለሽ አይደለም ፍቅር እንደሌለው ታውቂያለሽ። በዚህ ሰዓት የሚወዳት ሩታን ነው የሚያፈቅራት ሩታን ነው። ይሄ ግልጽ ነው፣ የአደባባይ ምስጢር ነው። እነዚህ ልጆች ተለያይቶ አይለያዩም፣ ወደፊት ይታረቃሉ፣ ይስማማሉ። ግን ሁሌም አሻራ ጥላችሁ ከምታልፉ ከዚህ በኋላ ምንም ባይፈጠር፣ በቃ ተጽዕኖ የሚያደርግ ነገር ባይፈጠር፣ የነገሮች ሁሉ አስማሚ ሁኑ። አሁን ጽጌረዳ ባሪፍ ባሪፍ ገብታ ነበረ። ቢያንስ ሰው ሁላ ጥሩ አደረግሽ እስኪላት ደረጃ ድረስ ደርሳ ነበረ ግን አልተሳካም። አሁንም የው እነሱ አፈረሱት ማለት ነው። እና እኔ ፍቅርን የምመክርሽ ቢያንስ እንደው አንዴ እንኳን በቃ ዋው የሚያስብል ነገር ለነዚህ ልጆች አንድ መሆን ታሪክ ስሪ ነው ምልሽ እንጂ በዚህ ልክ ሩታን እያበሸቅሽ አትምጭ። ሴት ልጅ ሆነሽ አንጀራን ሴት ልጅ ሆነሽ የምሬ ነው። ከባድ ነው። እናም ቤተሰብና የዛሬው ቪዲዮ ያው ይሳቅ በራሱ ግራ ገብቶታል። በቃ የሚናገረው ጉላ ነው ያጣው። ሁኔታቸው ይህ ልጅ ነበር ስለ እውነት ማለት ነው። የልጆች አይነት ብሽሽቅ ነበረ። ግን ይሄ ብሽሽቅ ይብቃ። እኔ ትዳራችሁ ሲሪየስ ጉዳይ ደረጃ የደረሰ ስለሚመስለኝ እንደው ቀልዱን እንተወውና ታደጉት ትዳራችሁን የእውነት ማለት ነው። ምክንያቱም እንዴ ትዳር እኮ እንደዚህ በቀልዶች በብሽሽቆች የሚገነባ ወይም የሚፈርስ አይደለም። እናንተ መቼ ነው ሲሪየስ በሆነ ሁኔታ ታዳሚዎቻችሁ እንደዚህ ጆሮአቸውን ቀጥ አድርገው እያዳመጧችሁ ሁለታችሁ ቁጭ ብላችሁ ስትነጋገሩ መቼ ነው? ምን ሰማችሁ? ሁሌ መበሻሸቅ መገፈታተር ኃይለ ቃል መነጋገር ከባድ ነው። በተለይ መካከላችሁ እያየሁ ያለሁት ነገር ከባድ ነው። ሩታን በንዴት አንተን በጣም እየተጫነችክን ያለሁት አንተም ልክ ባልና ሚስት አመስሉ የምር ወንድምና እህት ድብድብ አይነቱን ላይ አምራችኋል አንዳንዴ ፈጣሪው የትግስቱን ስጠን፣ እነዚህ ልጆች አስማማልን፣ እና እኛም ደግሞ ሰላማችን ይመለስን። ሌላ ምንም አልልም። ቤተሰብዬ ሰብዬ ኦኬ። ቸርቆዩልኝ ብቻ ቸርቆዩልኝ እድሜና ጤና ስጠን፣ ገና ብዙ እናያለን። ሰላማችሁ ብዙት ይበልልኝ። መልካም ምሽት ይሆንላችሁ። በሌላ ቪዲዮ እስክንገናኝ ወዳችኋለሁ። ፍቅር ያሸንፋል። ባይ ባይ